የሶሪያ ኦርቶዶክስ አባል የሆኑት ኢሳ ካራማን የኢትዮጵያ መንግስት በአርሲ በተፈጸመው ግድያ ላይ ወንጀለኞችን አሳልፎ ለህግ ካላቀረበ የአውሮፓ ህብረት ማዕቀብ እስከመጣል የሚችልበትን መንገድ እንዲያጤና አሳሰቡ። እናት ፓርቲ በአርሲ የቀጠለውን የኦርቶዶክሳውያን ግድያ በገለልተኛ ዓለም አቀፍ መርማሪ እንዲጣራ ጠየቀ። በአማራ ክልል ምዕራብ ጎጃም ዞን ሰከላ ወረዳ በትምህርት ቤት ላይ የድሮን ጥቃት መፈጸሙ ተሰምቷል። ከውጭ የግብጽ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን በማቅናት የአልሲሲን መልእክት ለአልቡርሃን ማድረሳቸው ተገልጿል። ጤና ይስጥልን አድማጭ ተመልካቾች፣ ኢትዮ ሪፖርቶችን በቆይታችን በመግቢያችን ያስተዋወቅናችሁን አበይቱ ጉዳዮች ጨምሮ ሌሎች ዘገባዎችን ይዘናል። አብራችሁን ቆዩ። እናት ፓርቲ በአርሲ የቀጠለው የኦርቶዶክሳውያን ግድያ በገለልተኛ ዓለም አቀፍ መርማሪ እንዲጣራ ጠየቀ። እናት ፓርቲ በአዲሱ የአርሲ ግድያ ላይ በወጣው የሐዘን መግለጫ በምስራቅ አርሲ አስኮ ወረዳ ሦስት የኦርቶዶክስ እምነት ተከታዮች በጥይት ተደብድበው ተገድለዋል ብሏል። ከግድያው በተጨማሪ በቁጥር በውል ያልተገለጹ በርካታ አማኞች ታፍነው መወሰዳቸውን መወሰዳቸውን ፓርቲው ገልጿል። ግድያው የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ማስተባበያ ካወጣ በኋላ በመሆኑ ድርጊቱን ይበልጥ አሳዛኝ እንደሚያደርገውም አስታውቋል። የሃይማኖት ተቋማት ጉባኤው አጣሪ ቡድን ባወጣው መግለጫ በሃይማኖታቸው ተመርጠው ዘር ማጽዳት የሚፈጸምባቸውን ወገኖች ማንነት ክዶ ማስተባበያ ማውጣቱን ፓርቲው አውግዟል። ፓርቲው በመግለጫው በሃይማኖታቸው ተመርጠው እንደሞቱ ሲካዱ ገዳይን ማበረታታት በመሆኑ ይህን አይነቱን እውነቱን የካደ አካሄድ ተቀባይነት የለውም ብሏል። ለጥቃት የተጋለጠው የአካባቢው ማህበረሰብ ህዝብ በአንድነት ቆሞ ካልደረሰለት ለዘር እንደማይተርፍ ግልጽ እየሆነ መጥቷል ሲልም ፓርቲው ስጋቱን ገልጿል። በኦሮሚያ ክልል በተለይ በአርሲ የሚፈጸም ዘር ማጽዳትና ተደጋጋሚ ጭፍጨፋ በጽኑ እንደሚያወግዝ የገለጸው እናት ፓርቲ በአካባቢው ለተፈጸመው ጥቃት ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋምም አሳስበዋል። በአሜሪካ በኮሎራዶ ግዛት የመጀመሪያው ትውልድ ኢትዮጵያዊ የሪፐብሊካን ተመራጭ አቶ አምሳሉ ጸጋይ ካሳው የአርሲውን የኦርቶዶክሳውያን ግድያ ለፕሬዝዳንት ዶናልድ ትራምፕ የግል አማካሪ ያስረዱ። ተመራጩ በጉዳዩ ላይ ባወጡት መግለጫም ሰሞኑን በርካታ ዜጎች የተገደሉበትን የአርሲ የክርስትና እምነት እና የዘር ተኮር ግድያ ላይ የደረሰውን ሰቆቃን አውግዘዋል። ግድያው እንዲጣራና ችግሩን የፈጠሩ አካላትም እንዲጠየቁ በደብዳቤና በስልክ መረጃ ቀርቦልኛል ብለዋል። የቀረበላቸውን መረጃና ጥያቄ መሰረት አድርገውም ለፕሬዝዳንት ዶናልድ ትራምፕ የግል አማካሪ ለሆኑት ክርስቲን ሰሪኖ ጋር በቀጥታ መገናኘታቸውን ገልጸዋል። አቶ አምሳሉ ላማካሪው ባቀረቡት አቤቱታም የዶናልድ ትራምፕ አስተዳደር በኦሮሚያ ክልል የሚፈጸሙ ሃይማኖትና ብሔር ተኮር ጥቃት ትኩረት እንዲሰጥ መሆኑን ጠቁመዋል። በመግለጫው ሰብአዊነት ከሁሉም በፊት ቅድሚያ መከበር አለበት ያሉ ሲሆን በሰብአዊነት ላይ መደራደር አያስፈልግምም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያ በሰላማዊ ዜጎች ላይ ለሚፈጸመው ማንነትን ተኮር ጥቃትና አጠቃላይ ቀውስም ትኩረት እንዲሰጥ ማሳሰባቸውን ተመራጩ ገልጸዋል። የዶናልድ ትራምፕ ሪፐብሊካን ፓርቲ ተመራጩ አምሳሉ ከኢትዮጵያ የውስጥ ቀውስ በተጨማሪም በኢትዮ ኤርትራ አሁናዊ ውጥረት ላይ ምክረ ሀሳብም አቅርበዋል። ከጊዜ ወደ ጊዜ እየተባባሰ የመጣው የኢትዮጵያና ኤርትራ ውጥረት በምንም አግባብ ወደ ጦርነት ማምራት እንደሌለበት አሳስበዋል። የሁለቱ ሀገራት ውጥረት በዲፕሎማሲያዊ መንገድ መፈታት አለበት ብለው እንደሚያምኑ የጠቆሙት አምሳሉ የትራምፕ አስተዳደር ለጉዳዩ ትኩረት እንዲሰጥም ጠይቀዋል። የትራምፕ የግል አማካሪ ከሪፐብሊካኑ ተመራጭ የቀረበላቸውን አቤቱታና ምክረ ሀሳብ የነጩ ቤተ መንግስት ትኩረት እንዲሰጠው ያደርጋሉ ተብሎም ይጠበቃል። በሌላ በኩል የኔዘርላንድ ፓርላማ አባል የሆኑት ኢሳ ካራማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለውን ሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄ አቀረቡ። አባሉ ለኔዘርላንድ የውጭ ጉዳይ ሚኒስትር ዴቪድ ቫን ዊል ባቀረቡት ደብዳቤ እና ተያያዥ የፓርላማ ጥያቄዎች ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በኦነግ ሸኔና ሌሎች ተጠያቂ ግለሰቦች ላይ ማዕቀብ እንዲጣልም ጠይቀዋል። የሶሪያ ኦርቶዶክስ ቤተክርስቲያን አባል የሆኑት አቶ ኢሳ ከራማን ጉዳዩን በግል እንደሚከታተሉትም ገልጸዋል። በተመሳሳይ በደል ውስጥ እንዳለፈ ክርስቲያን በስቃይና መከራ ውስጥ እያለፉ ላሉ የእምነት ወንድሞቼ መብት የመቆም ኃላፊነቴን እወጣለሁ ብለዋል። በክርስቲያኖች ላይ እየተፈጸመ ያለው ግድያ በግሌ ይሰማኛል። ኔዘርላንድ እየተሰደዱ ያሉ ክርስቲያን ወገኖችን መርሳት የለባትም ብለዋል። የፓርላማ አባሉ ባለፈው ህዳር ወር መጀመሪያ በምስራቅ አርሲ በ26 ኦርቶዶክስ ክርስቲያኖች ላይ የተፈጸመውን ግድያ በማንሳትም ይህ የዘመቻው አካል መሆኑን በደብዳቤያቸው አውስተዋል። አቶ ካራማን የኔዘርላንድ መንግስት በጉዳዩ ላይ ጠንካራ አቋም እንዲወስድም የሚከተሉትን ጥያቄዎች አቅርበዋል። አንደኛ የመረጃ ማረጋገጫ፣ የኔዘርላንድ መንግስት በዲፕሎማሲያዊ ምንጮቹ ስለተፈጸመው ጥቃት፣ ስለተጠረጠሩት ፈጻሚዎች፣ በተለይም ኦነግ ሸኔ እና ስለ ኢትዮጵያ ባለስልጣናት ምላሽ ምን መረጃ አለው ሲሉ ይጠይቃሉ። በሁለተኛነትም ስለ ገለልተኛ ምርመራ ያነሳሉ። መንግስታቸው የኢትዮጵያ መንግስት በግድያዎቹ ላይ አፋጣኝ ገለልተኛና ይፋዊ ምርመራ እንዲያደርግና ወንጀለኞችንም ለፍርድ እንዲያቀርብ እንዲወተውት ይጠይቃሉ። በሶስተኝነትም የኢትዮጵያ መንግስት ይህን የማያደርግ ከሆነ ኔዘርላንድ በአውሮፓ ህብረት በኩል በዓለም አቀፍ የሰብአዊ መብቶች ማዕቀብ አገዛዝ ግሎባል ሂዩመን ራይትስ ሳንክሽን ሬጅም ተጠያቂ የሆኑ ግለሰቦችንና ኦነግ ሸኔን ጨምሮ ሌሎች አካላትን በማዕቀብ መቅጣት የሚቻልበትን መንገድ እንዲያጤና አሳስበዋል። በመጨረሻም የልማት ትብብርን በሚመለከተው ጥያቄያቸው በክርስቲያኖች ላይ የደረሰ ያለው ይህ ጥቃት ኔዘርላንድ ከኢትዮጵያ ጋር ባላት የልማት ትብብርና የሰብአዊ መብት ፖሊሲ ውስጥ እንዴት ግምት ውስጥ እንደሚገባና የዚህም ቡድን ጥበቃም ግልጽ የፖሊሲ ቅድሚያ እንድትሰጠው ጠይቀዋል። በአማራ ክልል በምዕራብ ጎጃም ዞን ሰከላ ወረዳ በትምህርት ቤት ላይ የድሮን ጥቃት መፈጸሙ ታውቋል። ባለፉት ሁለት ዓመታት በተደጋጋሚ በትምህርት ቤቶች ላይ በተፈጸሙ የድሮን ጥቃቶች በርካታ የትምህርት ተቋማት መውደማቸውንና ትምህርት ቤቶችም የድሮን ኢላማ መሆናቸውን ተከትሎም ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ በመስጋት ከትምህርት አስቀርተዋል። በተለያዩ የአማራ ክልል አካባቢዎች በርካታ ትምህርት ቤቶች ወታደራዊ ካምፕ ሆነው በማገልገል ላይ መሆናቸውን በሰብአዊ መብት ተቋማት መረጋገጡ ይታወቃል የትምህርት ተቋማት የድሮን ጥቃት ኢላማና ወታደራዊ ካምፕ በመሆናቸው ከአራት ሚሊዮን በላይ ህጻናት ከትምህርት ተቆራርጠዋል ሶስተኛ አመቱን ባስቆጠረው የመንግስት እና የፋኖ ኃይሎች ጦርነት ከአንድ መቶ በላይ የድሮን ጥቃቶችም ተፈጽመዋል። በተከታታይ በተፈጸሙ የድሮን ጥቃቶችም በመቶዎች የሚቆጠሩ ሰላማዊ ሰዎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽንን ጨምሮ የመብት ተቋማት አረጋግጠዋል። የድሮን ጥቃቶች የሚፈጸሙት እንደ ትምህርትና ጤና ባሉ የሲቪል ተቋማት ላይ በመሆኑ ሰብአዊ ኪሳራውን አስከፊ አድርጎታል። የሰብአዊ መብት ተቋማት በሰላማዊ ሰዎች እና በሲቪል ተቋማት ላይ የሚፈጸሙ ጥቃቶች እንዲቆሙ በተደጋጋሚ ቢያሳስቡም የትምህርትና የጤና ተቋማት ኢላማ ከመሆን አልተረፉም። ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት በመውለድ ላይ የነበረች ነፍሰ ጡር እናትን ጨምሮ ሰላማዊ ወገኖች መገደላቸው ይታወሳል። በጤና ጣቢያው ላይ በተፈጸመው የድሮን ጥቃት አራት ታካሚዎችና አስታማሚዎች ተገድለው አስር የጤና ባለሙያዎች አካል ጉዳት ደርሶባቸዋል። በአማራ ክልል ጦርነቱ እጅግ መጠነ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ ቢሆንም ዓለም አቀፉ ማህበረሰብ ትኩረት አልሰጠውም። የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል የተለያዩ ወረዳዎች ተካሂዱ። የትግራይ የጸጥታ ኃይሎች በአፋር ክልል በመጋሌ ወረዳ ቶንሳ ቀበሌ የከፈቱትን ጥቃት የሚያወግዙና ቡድኑ የያዛቸውን መንደሮች ለቆ እንዲወጣ የሚጠይቁ የተቃውሞ ሰልፎች በተለያዩ የክልሉ አካባቢዎች ላለፉት ሁለት ቀናት መካሄዳቸውን ነዋሪዎችና አመራሮች ገለጹ። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ በመጋሌ ወረዳ ቶንሳ ቀበሌ ነዋሪ የሆኑ አንድ ግለሰብ የህወሓት ታጣቂዎች በወርአ ካርፋቱ ሚልኪ ሚላ ዋርቃ፣ ዶያና ቀላ ጎቤ መንደሮች ተቆጣጥረው እንደሚገኙ ገልጸዋል። በዚህም በርካታ ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸውን የገለጹት ነዋሪው በአሁኑ ሰዓት አብዛኛው የመንደሮቹ ነዋሪዎች ቀን በጠራራ ፀሐይ፣ ማታ ደግሞ በብርድ ምክንያት ለከፍተኛ ችግር መዳረጋቸውን ገልጸዋል። በአፋር ክልል የሚገኙ አንድ የሰብዓዊ እርዳታ ምንጭ ጥቃት መፈጸሙን በመግለጽ በጥቃቱ በአብዛኛው ሴቶችና ሕጻናት የሆኑ 18000 የሚጠጉ ሰዎች መፈናቀላቸውን ጠቅሰዋል። እርዳታ የማግኘት ተስፋቸውም አነስተኛ መሆኑን ለኤኤፍፒ ተናግረዋል። ሰማሃል መለስ ትችቷን በፌደራል መንግስቱ ላይ ብቻ ሳታቆም የትግራይ ልሂቃንንም በጠንካራ ቋንቋ ወንጅላለች። የዘ ስታንዳርድ ሲግናል ፖድካስት አቅራቢዋ ጋዜጠኛ ጸዳለለማ ጀነራል ጻድቃን ገብረትንሳኤን ጦርነት አይቀሬ መሆኑን እና የትግራይ ስልታዊ ማዕከላዊነት ታሪክ፣ ጂኦግራፊ፣ የሰራዊት ስነ ምግባር ላይ ያተኮሩ ጽሁፎችን መጻፋቸውን አንስታ፣ ሰመሃል ቀደም ሲል ይህንን የበግ ልምድ የለበሰ ተኩላ ማለቷንም እንድታብራራ ጠይቃለች። ሰመሃል በምላሿም የጀነራል ጻድቃን ጽሁፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ ያቀረበ፣ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀኔራሉ የሰራዊቱ ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ሰምሃል በሌላ መድረክ ይኸው ጀኔራል ከስልጣን እንዲነሳ ያደረገው ይኸው ሰራዊት መሆኑን ተናግሯል በማለት የሐሳቡን ግጭት አሳይታለች። ሰምሃል እንዳለችው የትግራይ ልሂቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው። ትክክለኛው ንባብ የእኛ ልሂቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለታላላቆቹ የኢትዮጵያና የኤርትራ ኃይሎች ተኪ አድርገን ለማቅረብ እየተሽቀዳደምን ነው ስትል ክሷን አቅርባለች። ይህን ጦርነት ማስቀረት የሚጠይቀው ብቸኛ ነገር የሊቃኑ የፖለቲካ ፍላጎት ብቻ ነው ብላለች። ከውጭ የግብፅ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን በማቅናት የአልሲሲን መልእክት ለአልቡርሃን ማድረሳቸው ተገልጿል። በሱዳን ቀውስና በናይል ዙሪያም ተወያይተዋል ነው የተባለው። የግብፅ የውጭ ጉዳይ ሚኒስትር ባድር አብደልአቲ ትላንት ዳር ሁለት ቀን 2018 ዓ.ም በፖርት ሱዳን ከፕሬዝዳንት አልሲሲ የተላከ መልእክትን ለሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታ አልቡርሃን ማድረሳቸው ተገልጿል። ሚኒስትሩ በፖርት ሱዳን ቆይታቸው ከአልቡርሃን እና ከሱዳን አቻቸው ሚልዳን ሳሌም ጋር መምከራቸውም ተጠቁሟል። በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር የተያያዙ ጉዳዮችን እንደተወያዩም ከግብጽ የመንግስት መረጃ አገልግሎት የተገኘው መረጃ ያሳያል። ከፕሬዝዳንት አብዱል ፈታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት፣ መረጋጋትና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲልም ተጠቅሷል። የግብፅ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ላይም ተወያይተዋል። እንዲሁም የሱዳንን ግዛት አንድነትና ብሔራዊ ተቋማት የመጠበቅና አስፈላጊነት አጽንዖትም ሰጥተዋል። አብደላቲ የግብጽ አቋም የመጣው ከፕሬዝዳንት ሲሲ መመሪያዎች መሆኑን እና በሁለቱ ሀገራት መካከል ካለው ታሪካዊና ወንድማዊ ግንኙነት የመነጨ ነው ሲሉ መናገራቸውም ተካቷል። በናይል ተፋሰስ ዙሪያ በተወያዩበት ወቅትም የሀገራቱ የውሃ ደህንነትና ትብብር ላይም ትኩረት ማድረጋቸውን መረጃው ጠቁሟል። ሁለቱ ወገኖች የናይል ተፋሰስ ሀገራት እንደመሆናቸው ያላቸውን የተባበረ አቋም በድጋሚ ገልጸዋል ያለው መረጃው፣ ይህም የጋራ የውሃ ሀብቶችን አጠቃቀም በሚመለከት ዓለም አቀፍ ሕግጋትን ሙሉ በሙሉ ማክበርና በናይል ወንዝ ላይ የተናጠል እርምጃዎችን መቃወም አስፈላጊ መሆኑን አጽንኦት ሰጥተዋል ብሏል። ጀነራል አልቡርሃን የግብፅን ቀጣይነት ያለው ድጋፍ በማድነቅም ለፕሬዚዳንት አልሲሲ ምስጋናቸውን አቅርበዋል ያለው መረጃ፣ እንዲሁም ግብፅ በዘላቂው ቀውስ ወቅት ለሱዳን የምታደርገውን ቅንና ወጥነት ያለው ድጋፍ እንድትቀጥል ሲሉ ማሳሰባቸውንም አመላክቷል። በሌላ በኩል ግብፅ እና ሳውዲ አረቢያ በቀይ ባህር ላይ ሬድ ዌቭ የተሰኘ የጋራ የባህር ኃይል ልምምድ መጀመራቸውን አስታወቁ። የግብፅ መከላከያ ኃይል ቃል አቀባይ እንዳስታወቀው ይህ ልምምድ ሁለቱ ሀገራት ቀጠናዊ የባህር ደህንነት ጥበቃን ለማገዝ ባለፈው መስከረም ወር በፈረሙት ፕሮቶኮል መሰረት የተጀመረ ነው። በዚህ የጋራ ልምምድ ላይ ከግብፅ እና ሳውዲ አረቢያ በተጨማሪም የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች እየተሳተፉ መሆኑ ተገልጿል። ቃል አቀባዩ አክለውም ልምምዱ በጋራ ወታደራዊ ዘመቻዎችን ማቀድና መፈጸምን የሚያካትት ሲሆን ለበርካታ ቀናትም የሚቀጥል ይሆናል ብለዋል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ የቀይ ባህር መዳረሻ ለማግኘት ከፍተኛ ዲፕሎማሲያዊ እና ፖለቲካዊ እንቅስቃሴ እያደረገች ባለችበት ወሳኝ ወቅት መሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረት እንዲያገኝም አድርጎታል። የሚታወሰው የኢትዮጵያ መንግስት የቀይ ባህር ወደብ ጥያቄ የህልውና ጉዳይ መሆኑን በተደጋጋሚ መግለጹ በተለይም በግብጽ እና በሌሎች የባህር በር ባለቤት ሀገራት ዘንድ ከፍተኛ ስጋትና ዲፕሎማሲያዊ ውጥረት መፍጠሩ ነው። በልምምዱ ላይ የተሳተፉት ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ የመን፣ ዮርዳኖስ በሙሉ በቀይ ባህር ዙሪያ የሚገኙና አሁን ያለውን የባህር ላይ የጸጥታ መዋቅር ለማስጠበቅ የጋራ ፍላጎት ያላቸው ናቸው። በመሆኑም የፖለቲካ ተንታኞች እንደሚሉት ይህ የሬድ ዌቭ ኤይት ልምምድ በቀጥታ ባይጠቀስም በክልሉ ላለው ነባራዊ የኃይል አሰላለፍ ተገዥ ላልሆኑ አዳዲስ ፍላጎቶች እንደ ኢትዮጵያ ጥያቄ የተቀናጀ አቋም የማሳየትና የጋራ ዝግጅነትን የመፈተሽ ተልዕኮም ሊኖረው ይችላል። በተለይ ግብጽ የኢትዮጵያን የቀይ ባህር ፍላጎት ከአባይ ወንዝ ወይም ህዳሴ ግድብ ጉዳይ ጋር በማያያዝ በጽኑ ከሚቃወሙ ሀገራት ቀዳማዊ መሆኗ በዚህ ልምምድ ውስጥ ያላትን ግንባር ቀደም ተሳትፎ የበለጠ ትርጉም እንዲኖረው ያደርጋል። ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎች ይህን ይመስላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ መረጃዎች መልሰን እስከምንገናኝ ጤና ይስጥልን።